በመጀመሪያም ዋና ዋና ዜና። የተባበሩት መንግስታት የሰብዓዊ መብቶች ኮሚሽን የኢትዮጵያ መንግስት በተቃዋሚዎች ላይ ከልክ ያለፈ ኃይል መጠቀሙን እንዲያቆም ጫና እንዲያሳድር የሰብዓዊ መብት ተሟጋች ተቋማት ጠየቁ። የተባበሩት መንግስታት ድርጅት ደቡብ ሱዳን ርዕሰ ከተማ ጁባ ለሚሰፍረው አዲስ ሰላም አስከባሪ ጦር ወታደሮችና ሄሊኮፕተሮች የሚያዋጡለት ሀገሮች እየፈለገ ነው። በደቡብ ሱዳን ከፍተኛ ሹማምንት የሚመራው ጦርነት በሐምሌ ወር መባባሱንና የአገሪቱ መሪዎች በነፍጥ ሊፈቱት ያቀዱት ቅራኔ በተለያዩ ጎሳዎች መካከል ውጥረት መፍጠሩን አንድ ሰነድ ጠቆመ። የጋቦን ተቃዋሚ የፖለቲካ መሪ ለአገራቸው ህገ መንግስታዊ ምክር ቤት የምርጫ ውጤት በድጋሚ እንዲቆጠር አመለከቱ። ሰሜን ኮሪያ በሚሳኤል ሊተኮስ የሚችል የተሳካ የኑክሌር ጦር መሳሪያ ሙከራ ማድረጓን ዛሬ አስታወቀች። ዓለም አቀፉ የእግር ኳስ አስተዳዳሪ ፊፋ ከእግር ኳሱ ዓለም ለዕድሜ ልክ የታገዱት የቀድሞው ፕሬዚዳንቱ ሴብላተር እና የቀድሞው ዋና ጸሐፊ ጄሮሜ ቫልከ ላይ አዲስ የምርመራ መዝገብ ከፈተ። ዜናው በዝርዝር። የተባበሩት መንግስታት የሰብዓዊ መብቶች ኮሚሽን የኢትዮጵያ መንግስት በተቃዋሚዎች ላይ ከልክ ያለፈ ኃይል መጠቀሙን እንዲያቆም ጫና እንዲያሳድር የሰብዓዊ መብት ተሟጋች ተቋማት ጠየቁ። 15 የሚሆኑ የሰብዓዊ መብት ተሟጋችና ግብረሰናይ ድርጅቶች በትናንትናው ዕለት ለዓለም አቀፉ ድርጅት በጋራ በጻፉት የአቤቱታ ደብዳቤ በአማራና ኦሮሚያ ክልሎች የተፈጸሙ ግድያዎች በገለልተኛ ወገን እንዲጣራ ጥሪ አቅርበዋል። የሰብዓዊ መብት ተሟጋቹ ሂዩማን ራይትስ ዎች፣ አምነስቲ ኢንተርናሽናልና ድንበሬለሽ ዘጋቢዎች በደብዳቤው ላይ ከፈረሙት መካከል ይገኙበታል። የተባበሩት መንግስታት የሰብዓዊ መብት ምክር ቤት የአቤቱታ ደብዳቤውን በቅርቡ ጄኔቫ በሚያደርገው ስብሰባ ላይ ይመለከተዋል ተብሎ ይጠበቃል ይጠይቃል። የሰብዓዊ መብት ተሟጋቾቹ በኢትዮጵያ ተቃውሞ በተቀሰቀሰበት ወቅትና ከተቃውሞ በኋላ የታሰሩ ጋዜጠኞች፣ የሰብዓዊ መብት ተሟጋቾችና የተቃዋሚ ፖለቲካ ፓርቲዎች አመራሮች ያለምንም ቅድመ ሁኔታ በአፋጣኝ እንዲፈቱም በደብዳቤያቸው ጠይቀዋል። የኢትዮጵያ መንግስት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አጣሪ ልዑካን ለመላክ ያቀረበውን እቅድ አልቀበልም ማለቱ አይዘነጋም። የተባበሩት መንግስታት ድርጅት ደቡብ ሱዳን ርዕሰ ከተማ ጁባ ለሚያሰፍረው አዲስ ሰላም አስከባሪ ጦር ወታደሮችና ሄሊኮፕተሮች የሚያዋጡለት ሀገሮች እየፈለገ ነው። በዚህ ወር መጨረሻ ወደ ጁባ ይሰማራል ተብሎ ለሚጠበቀው ኃይል ኢትዮጵያ፣ ሩዋንዳና ኬንያ የተወሰኑ ወታደሮችን ለማዋጣት ተስማምተዋል። የብሪታንያ መከላከያ ሚኒስትር ሚሼል ፋሎን አገራቸው በደቡብ ሱዳን ለሚሰማራው ሰላም አስከባሪ ኃይል ከአንድ መቶ በላይ ወታደሮችን እንደምታዋጣ አስታውቀዋል። ሚሼል ፋሎን የብሪታንያ ወታደሮች በደቡብ ሱዳን በሆስፒታል ግንባታ እንደሚሳተፉ ተናግረዋል። ኢትዮጵያን ጨምሮ ዘጠኛ አገሮች በዕለት ሐሙስ ባዘጋጁት የተባበሩት መንግስታት የሰላም ማስከበር ጉባኤ ከሰባ በላይ አገሮች መሳተፋቸውን የፈረንሳይ ዜና አገልግሎት ዘግቧል። በደቡብ ሱዳን ከፍተኛ ሹማምንት የሚመራው ጦርነት በሐምሌ ወር መባባሱንና የአገሪቱ መሪዎች በነፍጥ ሊፈቱት ያቀዱት ቅራኔ በተለያዩ ጎሳዎች መካከል ውጥረት መፍጠሩን አንድ የተባበሩት መንግስታት ድርጅት ሰነድ ጠቆመ። በተባበሩት መንግስታት ድርጅት ባለሙያዎች የተዘጋጀው ሰነድ በፕሬዚዳንት ሳልቫኪርና የአገሪቱ ጦር አዛዥ በፖል ማሎንግ በተመራው ጦርነት በዋና ከተማዋ ጁባ በመቶዎች የሚቆጠሩ ሰዎች ተገድለዋል ብሏል። ሳልቫኪርና ማሎንግ ተጨማሪ የጦር መሳሪያና ጥይት ፍለጋ ላይ ናቸውም ተብሏል። የተባበሩት መንግስታት ድርጅት የጸጥታ ጥበቃው ምክር ቤት 4000 ተጨማሪ የሰላም አስከባሪ ወታደሮች ወደ ጁባ ለማሰማራት የቀረበውን እቅድ መንግስት ካልተቀበለ የጦር መሳሪያ ግዢ ማዕቀብ እንደሚጣል አስጠንቅቋል። ሰነዱ የደቡብ ሱዳን ሹማምንት የየራሳቸውን ጎሳ በማስታጠቅ ላይ ማተኮራቸው ፖለቲካዊውን ግጭት ወደ ጎሳ ጦርነት አባብዞታል ሲል ወቅሷል። የጋቦን ተቃዋሚ የፖለቲካ መሪ ለሀገራቸው ህገ መንግሥታዊ ምክር ቤት የምርጫ ውጤት በድጋሚ እንዲቆጠር አመለከቱ። የቀድሞው የአፍሪካ ህብረት ኮሚሽን ፕሬዚዳንት ጆን ፒንግ ማመልከቻውን ያስገቡት በፕሬዚዳንት አሊ ቦንጎ የትውልድ ስፍራ ለምርጫ ከተመዘገቡ ሰዎች መካከል 999 በመቶ ድምፅ ሰጥተው 95 በመቶ ፕሬዚዳንቱን በመምረጣቸው ማጭበርበር ሳይፈጸም አልቀረም የሚል ጥርጣሬ ማሳደሩን በመጠቆም መሆኑን የፈረንሳይ ዓለም አቀፍ ራዲዮ ዘግቧል። በዚህ ሳምንት መጀመሪያ ፈረንሳይ የምርጫ ውጤት በድጋሚ እንዲቆጠር ስትጠይቅ የአውሮፓ ህብረትና አሜሪካ በበኩላቸው የጋቦን ምርጫ ኮሚሽን የሁሉንም የድምፅ መስጫ ጣቢያ ውጤት ይፋ አድርግ ብለው ነበር። በፕሬዝደንት አሊ ቦንጎ ቤተሰብ ለ49 ዓመታት የተገዛችው ጋቦን ድኅረ ምርጫ ሁከት ሦስት ሰዎች መገደላቸውንና በመቶዎች የሚቆጠሩ መቁሰላቸውን መንግሥት አስታውቋል። አሊ ቦንጎ ከሰባት ዓመታት በፊት አባታቸው ኦማር ቦንጎ አንዲምባ ሲሞቱ በአወዛጋቢ የምርጫ ሂደት ውጤት ነበር ስልጣን የያዙት። ይህ ዶይቸ ቨለ ነው። ሰሜን ኮሪያ በሚሳኤል ሊተኮስ የሚችል የተሳካ የኒኩሌር ጦር መሳሪያ ሙከራ ማድረጓን ዛሬ አስታወቀች። ፑንግሪ በተሰኘ የኒኩሌር ጣቢያ የተደረገው ሙከራ ለሰሜን ኮሪያ አምስተኛው መሆኑንና ኃይለኛው እንደሆነ ባለሙያዎች ተናግረዋል። አይ ኤች ኤስ ጄንስ የተባለ የአሜሪካ የመከላከያና ጸጥታና ደህንነት ትንተና ተቋም ባለሙያ ካርል ደዌይ ሙከራው ሄረሹማ ወይም ነጋሳኪ ላይ ከተጣሉት አነስ ያለ ቢሆንም አንድን ከተማ ድምጥ ማጡን ማጥፋት እንደሚችል ተናግረዋል። በጉዳዩ ላይ ለመምከር የደቡብ ኮሪያና ጃፓን መሪዎችን የጠሩት የአሜሪካው ፕሬዝደንት ባራክ ኦባማ የሰሜን ኮሪያ ሙከራ የከፋ ቅጣት እንደሚያስከትል መናገራቸውን ሬውተርስ ዘግቧል። የደቡብ ኮሪያው ፓርክ ጊዩን ሃይፐ የኪም ጆንግ ኡን አስተዳደር ተጨማሪ ማዕቀቦች እንደሚጠብቁትና እንደዚህ አይነቱ ትንኮሳ ራሱን የሚያጠፋበትን ሂደት እንደሚያፋጥነው ተናግረዋል። ሰሜን ኮሪያ ከዚህ ቀደም የኒውክሌር ቦምብ በመሞከሯ ምክንያት በቅርቡ ጠንካራ ማዕቀብ ቢጣልባትም አሁንም ሌላ ሙከራ አድርጋለች። ይህ የሚያመለክተው ሀገሪቱ የተባበሩት መንግስታት ድርጅትን ውሳኔዎች ጨርሶ እንደማታከብር ነው። ሰሜን ኮሪያም ዓለም አቀፉን ማህበረሰብ እየተፈታተነች ነው። 핵미사일 የጃፓን መከላከያ ሚኒስትር ቶሞሚ ኢናዳ ጎረቤታቸው ሰሜን ኮሪያ የጅምላ ጨራሽ የጦር መሳሪያ መጠቀም የሚያስችል ቴክኖሎጂ አላት ሲሉ አስጠንቅቀዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአሜሪካ ጃፓንና ደቡብ ኮሪያ ጥያቄ በሙከራው ላይ ዛሬ በዝግ ይመክራል ተብሏል። የኑክሌር ጦር መሳሪያ ሙከራው በአካባቢው በሬክተር ስኬል መለኪያ 5.3 የተመዘገበ ርዕደ መሬት መፍጠሩ ተዘግቧል። ዓለም አቀፉ የእግር ኳስ አስተዳዳሪ ፊፋ ከእግር ኳሱ ዓለም ለዕድሜ ልክ የታገዱት የቀድሞው ፕሬዚዳንቱ ሴ ብላተርና የቀድሞው ዋና ጸሐፊ ጄሮሜ ቫልከ ላይ አዲስ የምርመራ መዝገብ ከፈተ። የቀድሞዎቹ አመራሮች አዲስ የክስ መዝገብ በስልጣን ላይ እያሉ የተከፈላቸው ደሞዝና ጉርሻ ላይ እንደሚያተኩር ሬውተር ዘግቧል። የፊፋ የሥነ ምግባር ኮሚቴ ብላተርና ቫልከ ከቀድሞው የፋይናንስ ኃላፊ ማርከስ ካትነር ጋር ጉቦ በመቀበልና በሙስና ተጠርጥረው የምርመራ መዝገብ እንደተከፈተባቸው አስታውቋል። ሦስቱ ግለሰቦች የድርጅቱን መተዳደሪያ ደንብ በመጣስ ታማኝ ባለመሆንና የጥቅም ግጭት በመፍጠር መጠርጠራቸውን የሥነ ምግባር ኮሚቴው አስታውቋል። ይህ ዶይቸቨለ ነው። ዜናውን ከማውቃታችን በፊት ዋና ዋናዎቹን ብድጋሚ የተባበሩት መንግስታት የሰብዓዊ መብቶች ኮሚሽን የኢትዮጵያ መንግስት በተቃዋሚዎች ላይ ከልክ ያለፈ ኃይል መጠቀሙን እንዲያቆም ጫና እንዲያሳድር የሰብዓዊ መብት ተሟጋች ተቋማት ጠየቁ። የተባበሩት መንግስታት ድርጅት ደቡብ ሱዳን ርዕሰ ከተማ ጁባ ለሚያሰፍረው አዲስ ሰላም አስከባሪ ጦር ወታደሮችና ሄሊኮፕተሮች የሚያዋጡለት ሀገሮች እየፈለገ ነው። በደቡብ ሱዳን ከፍተኛ ሹማምንት የሚመራው ጦርነት በሐምሌ ወር መባባሱንና የአገሪቱ መሪዎች በነፍጥ ሊፈቱት ያቀዱት ቅራኔ በተለያዩ ጎሳዎች መካከል ውጥረት መፍጠሩን አንድ ሰነድ ጠቆመ። የጋቦን ተቃዋሚ የፖለቲካ መሪ ለአገራቸው ሕገ መንግሥታዊ ምክር ቤት የምርጫው ውጤት በድጋሚ እንዲቆጠር አመለከቱ። ሰሜን ኮሪያ በሚሳኤል ሊተኮስ የሚችል የተሳካ የኒኩሌር ጦር መሳሪያ ሙከራ ማድረጓን ዛሬ አስታወቀች። ዓለም አቀፉ የእግር ኳስ አስተዳዳሪ ፊፋ ከእግር ኳሱ ዓለም ለዕድሜ ልክ የታገዱት የቀድሞው ፕሬዚዳንቱ ሴብ ብላተርና የቀድሞው ዋና ጸሐፊ ጄሮሜ ቫልከ ላይ አዲስ የምርመራ መዝገብ ከፈተ። ዜናው በዚሁ አበቃ። ጤና ይስጥልኝ።